ንስሓ ግቡና በምን እመኑ? በወንጌል እመኑ። ይኸው እግዚአብሔር አብ ከሰማይ በላከው በምስራቹ እመኑ። እሱ እኮ ነው የምስራች። ሃሌሉያ! አዲስ መንግስት ይዞ የመጣ አዲስ ጅማሮን አዲስ ብስራትን ይዞ የመጣው እሱ ወንጌል ነው። እሱ ነው የምስራቹ። ኢየሱስ ነው የምስራቹ። የእግዚአብሔር አምላካችን ስሙ ይባረክ። አንደኛ ቆሮንቶስ ምዕራፍ 15 ላይ ጳውሎስ በጣም የሚገርም ነገር ይናገራል። እንደዚህ ይላል የሰበክንላችሁን እናንተ ደግሞ ምን ያደርጋችሁትን? የተቀበላችሁትን፣ ደግሞም ያመናችሁትን፣ የጸናችሁበትን ወንጌል ምን ላደርግላችሁ ወዳሉ ይላል፣ ላሳስባችሁ ወዳለሁ ይላል፣ ላሳስባችሁ ወዳለሁ እና የትኛው ነው ሲባል ይሄ ወንጌል መጽሐፍ እንደተናገሩ ኢየሱስ ምን ሆነ? ስለ ኃጢአታችን ሞተ። መጽሐፍ እንደሚናገር ስለ ኃጢአታችን ኢየሱስ ምን ሆነ? ተቀበለ። መጽሐፍ እንደሚናገር ደግሞ ኢየሱስ ምን ሆነ? ተነሳ። ወንጌል ስለ ኢየሱስ ክብር ለኢየሱስ ይሁን። ሃሌሉያ!